አዎ እንቀጥላለን። አድማጮቻችን ከኛ ጋር ቆዩ። የክለቦች አለም ዋንጫ ዛሬም ይቀጥላል። ጨዋታዎቹ እኛ ሁኛ ለማየት የሚመቹን ሰአቶችም ስላሉ እንግዲህ አንዳንድ ጨዋታዎችን ለማየት ድለኞች ነን። ሌላኛውን ጉዳይ እንመልከት። የጄናሮ ጋቱሶን ጉዳይ እናንሳ። የጣሊያን ብሄራዊ ቡድን አሰልጣኝ በመሆን ተሹሟል። ይሄንን ጉዳይ እናንሳ። የጣሊያን ያለፉት አመታት ጊዜያቶች የስኬትም የውድቀትም ነበሩና እንመልከተው። ይሄንን ጉዳይ መጀመሪያ የፈለጉት አልነበርም ጄናሮ ጋቱሶ መጀመሪያ የፈለጉት ክላውዲዮ ራኘሪን መቅጠር ነበር እና ራኘሪም መቼ ሀገርን የማሰልጠን እድል አይደለም እና ልባቸው ከጅሎ ነበር የጣሊያን ብሔራዊ ቡድን ለማሰልጠን። ምንም እንኳ በቅርብ ጊዜ ቢሆንም የሮማ ባለቤቶች የዳን ፍሬክዲንና የልጃቸው የቅርብ አማካሪ ሆኖ የተሾሙትና ጃምፔሮ ጋስፔሪኒን በመቅጠር ውስጥ ትልቅ ሚና የነበራቸው ቢሆንም እና በዛ ኃላፊነት ለመቆየትም ቢሆን የተስማሙት ሮማ አመቱም ሙሉ ቋሚ አሰልጣኝ እንዲሆኑ ለአንድ አመት እንኳ ሲለማመናቸው ቢቆይም ውድቅ አደረጉ። በቃ በቃ በቃኝ ማሰልጠን አሉ። ከዛ የአዙሪ ጥያቄ ሲመጣ ልባቸው ከጅሎ ነበር። የሀገር ጥሪ ስለሆነ ከብዙ ማመንታት በኋላ ነው። አንዴ ቃሌን ሰጥቻለሁ የሰው ሚዛኑ ቃሉ ነው አሉ ነው የሚባሉ የሚባለው ለጋብርኤል ግራቪና ሌሊት ነው ቴክስት ያደረጉላቸው ለጣሊያን እግር ኳስ ፌዴሬሽን ፕሬዚደንት ስቴፋኖ ፒዮሊንም መቅጠር ፈልገው ነበር። ፒዮሊ ደግሞ እሳቸውም ልክ እንደ ክላውዲዮ ራኒሪ ሁሉ ለፊዮረንቲና ቃላቸውን ሰጥተው ስለነበር ያንን ቃል ማጠፍ አልፈለጉም አሁን በይፋ የፊዮረንቲና አሰልጣኝ ሆነዋል ከዚህ በፊትም ይህንን የፍሎረንስ ቡድን የማሰልጠን ታሪክ ነበራቸው እና ጣሊያኖቹ ማጣፊያ አጥሯቸዋል በኋላ እንዲሁም የውጭ ሀገር ዜጎች ሁሉ ስማቸው ሲጠቀስ ነበር ጆዜ ሞሪኞ ሁሉ የጣሊያን ብሔራዊ ቡድን። አሰልጣኝ ሊሆኑ ይችላሉ። ዶሚኒኮ ቴዴስኮ እሱ እንኳ ጀርመን ጣሊያናዊ ነው። ስለዚህ ትንሽ ጣሊያናዊነት አለበት። ግን ፎሬነር ሳይቀር የውጭ ሀገር ዜጋ ሳይቀር የመቅጠርን ጉዳይ እያሰቡበት ነበር። ሮቤርቶ ማንቺኒን መልሶ የመቅጠር ወይ እንዲህ አይነት አሰልጣኞችን የመሾምም ፍላጎት ነበራቸው። መጨረሻ ላይ ግን ሪኖ ጋቱዞን ጄናሮ ጋቱዞን አሰልጣኝ አድርገው ሾመውታል። በነገራችን ላይ ጣሊያን አራት ጊዜ ዓለም ሻምፒዮን ሆናለች። ከዚህ በፊት የዓለም ሻምፒዮን የሆነ ሰው ብሔራዊ ቡድኑን ያሰለጠነበት ታሪክ በሁለት አጋጣሚ ብቻ ነው የነበረው። የመጨረሻው ታሪክ የዲኖዞፍ ታሪክ ነው። ዲኖዞፍ የ1982 የዓለም ዋንጫ አሸናፊው ቡድን የስፔኑ የዓለም ዋንጫ አሸናፊ ቡድን ግብ ጠባቂ ነበር። ከምንጊዜ ምርጥ ግብ ጠባቂዎች አንደኛው ነው ዲኖዞፍ። እሱ እስከ ዩሮ 2000 ፍጻሜ አድርሷቸው ነበር። በኋላ በፈረንሳይ በሚዘገንን ሁኔታ ተሸነፉ። ሰላሳ ሰከንድ ሲቀረው ቪልቶርድ ጎል አስቆጥሩ። ጂቫኒ ፌራሪ የሚባሉ ሌላ ሰልጣኝ ነበሩ 1934 እና 38 መሰለኝ ከዚያ በፊት ጣሊያን የዓለም ዋንጫዎች ውስጥ የምታውቀው የዛው አሸናፊ ቡድን አባል ነበር 34፣ 38፣ 82፣ 2006 ያሸነፉት እና የዓለም ዋንጫ ያሸነፈ አሰልጣኝ ወይም የዓለም ዋንጫ አሸናፊ ቡድን ውስጥ የነበረ ሰው የጣሊያን ብሔራዊ ቡድንን ሲያሰለጥን በታሪክ ሶስተኛው ሰው ብቻ ነው። ገርሞኛል ይሄ በጣም በተለይ ደግሞ ብዙ የዓለም ዋንጫ የማሸነፍ ታሪክ ከአውሮፓዎቹ የመጀመሪያ ነች የዓለም ዋንጫን በማሸነፍ በ24 ሰዓት ውስጥ ሁለት እንቢታ ገጠማቸውና ወደ ጋቱሶ መሄድ ነበረባቸው። ጋቱሶ በቅርብ ጊዜ ያሰለጥን የነበረው እስከ ዛሬ አስር ቀን ድረስ በክሮኤሽያ ነበር፣ የሀዩክ ስፕሊት የሚባለውን ቡድን ነበር ያሰለጥን የነበረው። በአለም ዋንጫ የጣሊያን ሬከርድ ጥሩ አይደለም። በቅርብ ጊዜ ሬከርድ ጥሩ አይደለም። ስለ አለም ዋንጫ ለመሳተፍንም ጭምር ይጨምራል። 2018 የዓለም ዋንጫ ላይ አልተሳተፈችም። 2022 የዓለም ዋንጫ ላይ አልተሳተፈችም። አሁን ለ2026 የዓለም ዋንጫ የማሸነፍም ጉዳይ የማለፍም ጉዳይ አጣብቅኝ ውስጥ ወደቀ። ባለፈው በተለይ በኖርዌይ ከተሸነፉ በኋላ ስለዚህ የሆነ መፍትሄ መፈለግ ነበረባቸው። ጋቱሶን መርጠዋል። ግን ሌሎቹ አንጋፋ ጣሊያናውያን አሰልጣኞች የጣሊያን ብሔራዊ ቡድንን ጥሪ አልቀበልም ማለታቸው ጆሮ ጭው የሚያደርግ የሚያስደነግጥ ዜና ነው ብለው ጽፈዋል። አሪጎ ሳኪ በጋዜጣ ዴሎ ስፖርት አርቲክላቸው ላይ እኔ የጣልያን ብሔራዊ ቡድን አሰልጣኝ ሆኜ ለ1994 ቡድኑን ሳዘጋጅ በዛው በሚላን አምስት ቢሊዮን ሊራ ሊከፈለኝ ሪያል ማድሪድ ከዛ በላይ ገንዘብ ሊከፍለኝ እዛ የባርሴሎናን የክራይፍን ድሪም ቲም በሳቸው ያኔ በጣም አይዲዮሎጂካሊ ጠንካራ በነበረው የሚላን አይነት ቡድን የመገንባት ፍላጎት ነበር። በወቅቱ በነበሩት የሪያል ማድሪድ ፕሬዚደንት የነዚህን ሁለት ትልልቅ ክለቦች ጥያቄ ተቀብዬ በሁለት ቢሊዮን ሊራ ነው ጣሊያንን ለማሰልጠን የተስማማሁት ይላሉ። ቢሊዮን ብዙ ነው፣ ግን ያንዳንዱ ሀገር የገንዘብ ምንዛሪ አቅም ይታወቃል። እና እንዴት እኔኮ የአሰልጣኝነት ፕራይም ላይ በነበርኩበት ጊዜ ነው ጣሊያን ስትጠራኝ፣ ሀገር ስትጠራኝ እንቢ አልልም ያልኩት። ምንም ምክንያት በቂ አይደለም። የክላውዲዮ ራኘሪ ምክንያት የስቴፋኖ ፒዮሊ ምክንያት የሮማ ሰዎች አማካሪ ልሆን ማለት እና የፊዮረንቲና አሰልጣኝ ልሆን ማለት የጣሊያን ብሔራዊ ቡድንን ኃላፊነት ልክ ነው ኢንትረስት አያደርግም። አሁን ጣሊያንን ማሰልጥን ግን የአንድ ሀገር የሀገር መውደዱ ጽናት የሚታየው ሀገር በችግር ባለችበት ጊዜ ስትጠራው እሺ ሲል ነው። ነገሩ ሁሉ ጥሩ ከሆነ ማ ማንም ያንን ሰው መረከብ ይፈልጋል ያንን ስራ መረከብ ይፈልጋል። ይህ እኔ ብቻ ያልገባኝ ያሉ ይጽፋል እና በራኘሪ ና ስቴፋኖ ፒዮሊ አዝነዋል። ሁለቱም ግን በ24 ሰዓት ልዩነት ውስጥ ነው የጋብርኤሌ ግራቪናን ጥያቄ የጣሊያን እግር ኳስ ፌዴሬሽን ፕሬዚደንትን ጥያቄ ውድቅ ያደረጉት። እሳቸው ግን በሮማ ከዚህ በፊት እንደ ተናገርኩት ሮማ እናቴ፣ ጄኖዋ ባለቤቴ ብለው ለእነዚህ ሁለት ክለቦች ያላቸውን ስሜታዊ ቆርኝት ይገልጻሉ። የሮማና ጣሊያናዊን ዳይናሚክስም ራሱ አከራካሪ ስለሆነ ራስ ሮማዊነት የሚባል አይደንቲቲ ያለ ጣላዊ ዲስፒትብል አከራካሪ ነው። ሰው እንደዚ አይነት ስሜት ይኖራቸው የሚሆን አላቅም። ለማንኛውም ከፍሎሪያን ጊዞልፊ ጋር፣ ከቀድሞ የኒስ የስፖርት ዳይሬክተር ጋር የሮማን ትልልቅ ውሳኔዎች መወሰን ይሻለኛል። ሶሪ ፕሬዚደንት አልፈልግም፣ ይህንን ኃላፊነት አንዴ ለዳን ፍሬክዲን ቃል ሰጥቻለሁ ብለው ነው ጥያቄውን ውድቅ ያደረጉት። አንዳንዶች የፍሬክዲኖች ጫና በስቶባቸው ነው። ምን ምን ይላሉ። ለማንኛውም እኚህ ሰው ሮማን በጥብቅ መውደዳቸው የተነሳ ይህንን ሀላፊነት ብቀበል ሮማን መካድ ይሆናል ብለው ሀላፊነቱን ሳይቀበሉ ቀሩ። ምሳ እንዳነሳሹ የጣሊያን ብሔራዊ ቡድን በተለይ በአጠቃላይ በእግር ኳሱ ጥሩ ሁኔታ ላይ ያለ አይደለም። ልክ ነው፣ የአውሮፓ ዋንጫ አሸንፈዋል። ሁለት ሺ አንድ ላይ ጥሩ ቡድን ነበረ የሮበርቶ ማንቺኒ ቡድን እንግሊዝን ያሸነፈው ቡድን ግን አንዳንዴ የአለም ዋንጫ የአውሮፓ ዋንጫ ማሸነፍ የጠቅላለው የሀገሩን የእግር ኳስ ጤንነት ሊያሳይ ይችላል። ዴንማርክ 1992 ላይ የአውሮፓ ሻምፒዮን ነበረች። የግሪክ 2004 ላይ የአውሮፓ ሻምፒዮን ነበረች። አንዳንድ አኖማሊ ይኖራል፣ ድንገት የሚያሸነፍ ይኖራል። የጣሊያን እግር ኳስ ጥሩ ጤንነት ላይ ስላለ አይደለም የሚያሸነፈው። ምክንያቱም የዓለም ዋንጫዎች ላይ የመጨረሻ ኖካውት ጨዋታ ያሸነፉት 2006 የዓለም ዋንጫ ላይ ነው። ከዚያ በኋላ ጣሊያን 2010 ማርቼሎ ሊፒ ተመልሰው መጡ። ምስቅልቅሉ የማይታምን ነበር ለ ዓለም ዋንጫ አሸናፊ አባሎቻቸው በነበራቸው ታማኝነት ምክንያት ያንኑ የ ሁለት ሺ ስድስት የዓለም ዋንጫ ቡድን ይዘው መጡ። ደቡብ አፍሪካ ላይ በስሎቫኪያ በምናምን ሳይቀር ተሸንፈው ነው የተሰናበቱ ስ የፕራንዴሊ የሁለት ሺ አስራ አራት የዓለም ዋንጫ ቡድን አንድም የማጣሪያቸው አንድም ከምድቡን የወደቀው ወደ ኖክአውት ስቴጅም አልደረሰም። የአውሮፓ ዋንጫ ላይ ጠብ ጠብ የሚል ፕሮሚሲንግ ነገር ታያለች። ለምሳሌ ሁለት ሺ አስራ ሁለት ላይ ያው ፕራንዴሊ ለፍጻሜ ያደረሱት፣ ግን ፍጻሜው ላይ ተሸነፉ በስፔን አራት ለዜሮ የኮንቴ ቡድን ጥሩ ነበር። በጀርመን በመለያ ምት ነው የተሸነፈው። በመሀል እንዲህ ሮቤርቶ ዶናዶኒም 2008 ግማሽ ፍጻሜ ደርሶ ነበር መሰለኝ። አልፎ አልፎ እና ያለን የአውሮፓ ዋንጫ ላይ የዓለም ዋንጫ ላይ ግን በጣም ጥሩ አይደሉም። እና አሁን ጋቱሶ ነው ወይ እንዲያንሰራሩም ያደርጋቸው የሚለው አይታወቅም። ግን አማራጭ በማጣት ወደ ጄናሮ ጋቱሶ መጥተዋል። አንድ ኃላፊነት ላይ አይቆይም ሪኖ ጋቱሶ። ልክ በተጫዋችነቱ ዘመን እንደነበረው አይነት ሞገደኝነት አለው። አሁን ድንገት ትዊተር ላይ ገብተሽ አንድ ቪዲዮ ብታይ የሀዩክ ስፕሊት አሰልጣኝ ያለ ከአንዱ ተንታኝ ጋር አንተ ባለበት ለአንተ መልስ አልሰጥም ምናምን እያለ ለአንዱ ተንታኝ ሲናገር እንሰማለን። የሲዮን አሰልጣኝ ያለ ፕሬስ ኮንፈረንሶቹ በቃ ቮልካኒክ ናቸው። በጣም እንትን ነው፣ ስሜታዊ ነው። ሲጫወትም እንደዛ ነበር ይጫወት የነበረው። በአንድ ወንበርም አይረጋም። ምሳሌ ማሰልጠን ከጀመረ 13 ዓመት ሆኖታል። 11 የተለያዩ ኃላፊነቶች ተረክቧል ፈርጉዘን ሁለት ነው ሰው ያሰለጠኑት ሁለት ነው ሶስት፣ አርባ አመት ምናምን ያሰለጥኑ ሁለት ወይ ሶስት። እሱ በአስራ ሶስት አመት አስራ አንድ የተለያዩ ኃላፊነቶች ላይ ሲዟዟር ነው የቆየው እና አንድ ዩሪካ ራዲች የሚባሉ የሀዩክ ስፕሊት አንጋፋ ደጋፊ ምን ይላሉ? በጣም ጥሩ ሰው ነው አሉ። የሀዩክ ስፕሊት ደጋፊዎችን በተለይ በቀጥተኛ ተናጋሪነቱ የማይቀባባ በመሆኑ ምናምን ይወዱታል እንዳየን እንደ መሰለው ሰዎች ስለሆነ የሚናገረው እንደ አሰልጣኝ ግን ታክቲካሊ በደንብ ጥሩ አሰልጣኝ አይደለም ብሎ ነው የሚያምኑት። እና እንግዲህ ጣሊያን እሱን ብቻ ሳይሆን ግን ያው በኋላ ጂያንሉጂ ቡፎን ነው ይፋ ያደረገው። ቡፎን ይወደዋል በጣም አብረው በክለብ እግር ኳስ የተጫወቱ አይመስለኝ። አንደኛው ዩቬንቲዲ ነበር አንደኛው ሚላን ሳይ ስለዚህ የተለያዩ ቦታዎች ናቸው የተጫወቱት። ግን በጣሊያን ብሔራዊ ቡድን የሁለት ሺ ስድስት ያለም ዋንጫ አሸናፊ ቡድን ውስጥ አብረው ነበሩ። ያው እያንዳንዳቸው ተጫዋቾች አንድ ክፍል አይደለም የሚጋሩት እና ጂጂ ቡፎንና ጋቱሶ አንድ ክፍል ለሁለት ነበር ሼር ያደርገው የነበሩት፣ እና በጣም ይወደዋል አሉ። ከሌሎቹ ይልቅ ለሱ ነው ኃላፊነቱን መስጠት የመረጠው። የእሱ ውሳኔ ብቻ ባይሆንም፣ ግን እሱ ኢንሲስት አድርጓል። እና ሉዊጂ ሪኮ፣ የእሱ ምክትል፣ ሊዮናርዶ ቦኑቺ ቴክኒካዊ ረዳት፣ ብሩኖ ዶሚኒቺ የአካል ብቃት አሰልጣኝ፣ ሁለት የግብ ጠባቂዎች አሰልጣኝ፣ ከዛ ደግሞ ዛምብሮታ፣ ፔሮታ፣ ባርዛሊ እነ ፕራንዴሊ የተለያዩ የጣሊያን እግር ኳስ ፌዴሬሽን የኤፍ አይ ጂ ሲ ኃላፊነትን ተረክበው እነዚህ የሚያግዙት ሰዎች ይሆናሉ። እንዴት ይጫወታል የሚለው ግልጽ አይደለም። እኔ ጋቱሶ መጀመሪያ አካባቢ ይገርመኝ የነበረው ሁሌም ስለ ግሪት ነው የምናስበው ሲጫወት። እኔ እንደሱ አይነት አግሬሲቭ ተጫዋች አይቻላቅም ማንም አይቶ የሚያውቅ አይመስለኝም እንደ ጋቱሶ አይነት ተጫዋች ግን በለምሳሌ ኪኪሴቴንን በጣም የሪያል ቤቲስን የሳቸውን ቡድን ወደው ነበር ምናምን አለ እና ለመስራት የሚሞክረው ቡድን በትዕግስት ከኋላ ቢልድ የሚያደርግ በአራ ሶስት ሶስት የሚጫወት ፖሴሽን ዶሚኒት የሚያደርግ ፕሬስ የሚያደርግ ቡድን ነው ለመስራት ይሞክረ የነበረው። ቢሳካም ባይሳካም ቢያንስ እግር ኳስ አትያዩ እንደዛ ነው የነበረው። አሁን በዛ መንገድ ነው ለመጫወት የሚሞክረው ወይስ እንዴት ነው የሚለው ትልቅ ጥያቄ ነው። ምክንያቱም በአራ ሶስት ሶስት በመጫወት ነው አይደለም ሉቸኖ ስፓሌቲ ከናፖሊ ጋር የሴሪያ ባለቤት የሆኑት አሸናፊ የሆኑት። ግን መጡና የጣሊያን ብሔራዊ ቡድንን ሲያዩት በአራ ሶስት ለመጫወት አይሆንም። ምክንያቱም አሁን የጣሊያን ምርጦቹ ቡድኖች አታላንታ ይሁን ወይም በተለይ ኢንተር ስኬታማ የሆኑት ቡድኖች ወይም ባለፈው ዓመት ለምሳሌ ቺያጎ ሞታ ቦሎኛ ሶስት አምስት ሁለት ወይ ሶስት አራት ሁለት ሶስት አን በባክስሪ ነው ዞሮ ዞሮ የሚጫወቱት እና አብዛኞቹ የጣሊያን ተጫዋቾችም ደህና ደህና የሚባሉት የጣሊያን ተጫዋቾችም ለዚህኛው አይነት ሲስተም የተስማሙ ናቸው። ስለዚህ አሰልጣኙ መጡና ምንም እንኳ የአራት ሶስት ሶስት አሰልጣኝ ቢሆኑም ስኳዳቸውን አዳፕት ማድረግ ነበረባቸው። ለዚህ ነው ሰዎች ሲለቁ ወይ በባክስሪ ጥሩ ቡድን አልሰሩም ወይ ስፓሌቲን አልሆኑም የሚባል ከሁለቱም አልሆኑም። አሁን እሱ ሲመጣ ምንድነው ያደረገው የሚለው አይታወቅም። ምክንያቱም አሁን ያሏቸው ተጫዋቾች የበለጠ በባክስሪ ለመጫወት የሚሆን እንጂ ከዚህ በፊት በአራት ሶስት ሶስት ነው ቡድን ለመስራት ሲሞክር የነበረ በኋላሽ ምን ሺፍት ያደረገ ግን የእሱን ታክቲካል ፕሮፋይል ስታይ በሀዩክ ስፕሊት በክሮኤሺያ ባለፈው ውድድር ዘመን መጀመሪያ አራት ሁለት ሶስት አንድ አራት ሶስት መጫወት ጀመርና ሲያበቃ ግን በአራት ሁለት ሶስት አንድ እየተጫወተ ነው የጨረሰው። ስለዚህ እሱም ወደዚህ መንገድ እየመጣ ነው ማለት ሊሆን ይችላል። ብዙዎቹ ተጫዋቾች ለዚህ አይነት አጫወት ካላፊዮሪ፣ ቦንጆርኖ፣ ባስቶኒ፣ ጋቢያ፣ ሩጋኒ፣ መንቺኒ፣ ሊዮኒ አዲስ ብቅ ያለ ብዙ እየተወራለት ያለ ወጣት ተጫዋች አለ ፓርማ ውስጥ የሚጫወት እነዚህ ሁሉ በባክስሪ ሲስተሙ ሲጫወቱ የጎሉ ተጫዋቾች ናቸው። ራሱ ደግሞ ናፖሊ ያሰለጠነው ጃንሉከ ዲሎሬንዞ፣ እሱም ለዊንግ ባክ ሲስተም የሚሆን ያኔ እንኳን በባክ ፎር ይጫወት ስለነበር ፉል ባክ ሆኖ ነው ይጫወት የነበረው እና እንዴት ያደርጋል የሚለው በጣም ትኩረት የሚስብ ነው። ከአንዳንድ ተጫዋቾች ጋር በጣም ጥሩ ጓደኝነት አለ። ጓደኝነት ሳይሆን የአክብሮት ግንኙነት። ለምሳሌ ከሳንድሮ ቶናሊ ጋር፣ ቶናሊ የእሱን ስምንት ቁጥር በሚላን ከመልበሱ በፊት አያዝበትም። ሪኖ ግን ደወለና ልልበስ ወይ ፈቃድህ ነው ወይ ብሎ ጠየቀው። ማለት ለኳል እኮ ይሄዳሉ። ብዙ አመት ተጫውታል። ግን ስምንት ቁጥር የሱ ስለነበር ሚላን ልበስ ብሎ ቢፈቅድለትም፣ ግን የሱን ምንድነው ቡራኬ ማግኘት ፈልጎ ነበር። ፈቅጃለሁ አለው እና ስምንት ቁጥር ለበሰ። ሰው እንደ ጀግና አሁን በፊት ልጅ እያለ ገና በብሬሻ በምን ብቅ ሲል እንደ ፔርሎን የሚጫወተው ና ቢባልም እሱ ያደንቅ የነበረው ግን ጄናሮ ጋቱሶን የነበሩ እና ለእኔ በጣም ኢንትረስቲንግ ነው። አሁን እንግዲህ ጣሊያን ጨዋታ እስክታደርግ ድረስ ጊዜ ይወስዳል ጊዜ ይወስዳል። እስከ መስከረም ድረስ ምንም ኢንተርናሽናል ጨዋታ የለም። ስለዚህ እስከዛ ምን አይነት ቡድን መስራት እንደሚፈልግ እናያለን። ግን በጣም የሚወደድ ተጫዋች ነው። ምን ይላሉ፣ ለሱ ሁለተኛ ቆዳው ነው። አትሱሪው ይባላል፣ የሰማያዊ መለያ ሁለተኛ ቆዳው ማይሰከንድ ስኪን ነው የሚለው። ለምን አሁን አንዳንድ ተጫዋቾች አሉ በመሀል ለጣሊያን ብሔራዊ ቡድን መጫወት ከጀመሩ በኋላ አመመኝ፣ ደከመኝ፣ ተጎዳሁ ምናምን የሚል ሰበብ ሳያቀርቡ ጫማ እስኪሰቅሉ ድረስ የተጫወቱ እስከ ተጠሩ ድረስ አቬለብል የነበሩ ተጫዋቾች አሉ። ካናቫሮ፣ ማልዲኒ፣ ኬሊኒ እና ዲኖዞፍ ናቸው። ሌላኛው ጄናሮ ጋቱሶ ነው። ለጣሊያን ብሔራዊ ቡድን ሰባ ዘጠኝ ጊዜ መሰለኝ የተጫወቱ በዛ መሃል አንድም ጊዜ በጉዳት ምክንያት ከጣሊያን ብሔራዊ ቡድን ስብስብ ውጭ ሁን ምንም ሰበብ አቅርቦ አያውቅም። የጣሊያን ጥሪ በደረሰው ጊዜ ሁሉ የሚሄድ ነው። እዚ አንዳንድ ሰዎች አው ግሪት ነው፣ ስሜት ሀይ ነው ምናምን፣ ግን እሱም ብቻ ሰርፌስ ሌቭል አናልስስ ይሆናል። በደንብ ይሁት እንጂ ለምሳሌ የጣሊያን ብሔራዊ ቡድን የሁለት ሺህ ስድስት የአለም ዋንጫ ስብስብ ውስጥ በነበረበት ጊዜ አንድ ሰው ነበሩ፣ የተጋጣሚን ቡድን ድክመትና ጥንካሬ የሚያጠኑ ወይም ኦፖዚሽን ቲም ስካውት የሚያደረጉ አንድ ሰው ነበሩ። እና እኔ ስለ ዴንማርክ ምናምን ብቻ አትንገረኝ፣ ስለ ዳኛውም ንገረኝ። ምን አይነት ዳኛ ነው? ሊሚት የት ነው? ቶሎ ካርድ ያሳያል? መውቅ ቅጣፋ ጥፋቶች ይፈቅዳል? እሱን ማወቅ እ ፈልጋለሁ አላቸው እና እንዲህ ምንድን ነው እንዲህ ማንም ጠይቆኛ ያቅም ሰላሳ አመት ትሰራል ፈልጋለሁ እኔ የዳኛውን ሳይቀር አናልስ ያስፈልጋል ሰላሳ ፔጅ አመጡለት ጽፈው። ስለ ዳኛው ብቻ ሰመራይዝ አድርግልኝ በአንድ ፔጅ ይሻለኛል። ሰላሳ ፔጅ መቼ ልምምድ ልሰራ ነው ምናምን አለ። ግን ተዘጋጅቶበት ሄደ። የሚገርም እና አንዳንድ ሰዎች ነው እንደምታዩት። ግን አይደለም የሆነ ቦታ አይርጋ እንጂ የእሱ ጥፋት ብቻ አይደለም። ለምሳሌ ሚላን ምስቅልቅል ውስጥ በነበረበት ጊዜ ነው የሚላን አሰልጣኝ እንዲሆን የተደረገው። ናፖሊም ከሳሪ ካንቸሎቲ በኋላ ባልተረጋጋ ሁኔታ ውስጥ ነበር። እንደው የማሰልጠን ጥም ስላለው ነው ወደ ስዊዘርላንድም ወደ ክሮሽም ወደምን ሄደው ማርሴይ የጋለ ምጣድ ነበር ማንም ሊቀመጥበት ማይችል። ስለዚህ ነገሩን ይውት ኮንቴክስቱን በጠቃላይ የጋቱ ሰው ችግር ብቻ አይደለም እና እንዲህ አይነት ዲቴይል ላይ ያለው ትኩረት አንድ ቀን ጥሩ አሰልጣኝ ሊወጣው እንደሚችል የሚያሳይ ነው። ደግሞ የብሔራዊ ቡድን አሰልጣኝነት የአንድ ወር ኦልሞስት የአንድ ወር ኃላፊነት ነው አይደለም የአለም ዋንጫ ላይ ስትሄጂ አንድ አመት ውልን የሰጡት፣ ስኬታማ ከሆነ ለአንድ አመት እንደገና ሊራዘም ይችላል። ያኔ ቡድኑን ሞቲቬት የማድረግ ጉዳይ ነው፣ ትልቅ ታክቲካል ስትራቴጂስት የመሆን ጉዳይ አይደለም። ስለዚህ ምናልባት ጋቱሶ ለብሔራዊ ቡድን አሰልጣኝነት የተመቸ አሰልጣኝ ሊሆን ይችላል የሚሉ ሰዎች አሉ። ለማንኛውም ግን እኔ ኤክሳይት ያደረገኛል። ያው ቴክኒክ ስፍራው ላይ ምኑ ስታዩ ሲወራጭ ስሜቱ ሁሉ በጣም የሚገርም ነው። እንደ ተጫዋችነቱ ዘመን ነው። ግን አሁን ደግሞ የብሔራዊ ቡድን የሀገሩን ኃላፊነት አግኝቷል።